ለቪዲዮ ተመልሰናል። ዛሬ ወዴት የምንሄደው? ትምህርት ቤት ተደብቀን ስልክ ይዘን ልንገባ ነው። ቪዲዮ እንቀርጻለን። ቭሎጋችን ዛሬ ትምህርት ቤት ውስጥ ነው በደብቅ አሚራ። ያውቅ ትምህርት ቤት ይዞ መምጣት አይቻልም። ፈርኔ ደፍሬ ያመጣለሁ ነው። ዛሬ የመጨረሻ ቀን ነው ትምህርት ቤት ለዛ፣ አብዛኛው ተማሪ ይዞ ይመጣል። አስተማሪ አይፈቀድም፣ ግን ብቻ አሪፍ ቀን እንደሚሆን ተስፋ አድርጋለሁ። ወሰን አለበስ ዩኒፎርም አለበስኩ እና አሁን ጎ ተማሪዎች እያለፉ ነው። ሌላኛው ያልነገርኳቸው ነገር በጣም ሪስክ እየወሰድኩ ምሳ ምናምን ማለት ነው

ጋይስ፣ ክፍል ውስጥ ገብተና ክፍል ውስጥ ላሳያችሁ ያለ ነው። ጫጫታ ነው። ቆይ ላሳያችሁ። ቀርጬ ነው እና ጋይስ እንዳልኳችሁ ነው

እ እየበላን ነው። ስቀቅል እኮ ነው ጨርሰን እየመለስ ነው

አሁን ማለት ነው ክላስ ገብቶ በቃ አደናበረ ነው ማለት አስተማሪው፣ ተጠቀምን ያለ ምናምን ነገር አምጦ ምናምን ነገር ብሎ ተቀበለን ስልክ። የእኔና የተወሰኑ ልጆች ነው የተዘረፉት። በጣም የሚያስፈራው ብቻ። ለማንኛውም ውሏችን ቀጣ ነው። እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። እንዴት ነው እና ምድናጁ ዛሬ መለያ ነው

ምሳ ሰዓት አልቆ ወደ ተመለስ ነው ክላስ ገብተናል። በጣም የሚጨንቀው ቅድም በተለይ ልበላ ለጥቂት ነው የተረፉት። አሁን ደግሞ እንቀጥል ብቻ አስተማሪ ስናያለ እንደሚፈጠር ኳስ ተጫውተን ነው የጨረሰን። እየወጣን ነው ጋ ወደ ቤት እየወጣን ነው። ወ ቢስ ስንት ደስ ደግሞ ብዙ ቀጽላችኋለሁ። አሁን ትንሽ ከበድ ይላል ለመቅረጽ፣ ትንሽ ከበድ ይላል ለመቅረጽ እናልኳችሁ፣ ቢስ ጋር መጥተላችኋለሁ፣ ሁኔታውን እነግራችኋለሁ። ይመቻችሁ ሰብስክራይብ እያደረጋችሁ እየሰራ ነበር። እና ጋይስ ክላስ ገብተን የተፈጠረውን ነገር እናያችሁ እነግራችኋለሁ። እንጃ ቤት ገብተናል። አሪፍ ጊዜ ነበር፣ በጣም ደስ የሚል ነበረ። የመጨረሻ ቀን እንደመሆኑ አሪፍ ጊዜ ነበረን። ብቻ ለማንኛውም ለማንኛው ምን ተፈጠረ መስላችሁ? ክላስ እንዲህ ተማሪ ተቀምጠ ወንዶች ምናምን ነገር እየተጠቀም እያለ ስልክ አብዛኞቹ ጌ የሚተጫወቱ ፈጂ ምናምን ነገር፣ ከዛ አስተማሪ አየ። ከዛ እንዴት እንደደነገጥኩ ጋስ። አየ ሁላች ነው ነው በበሩ ሲመጣ የፈጠነ ስልኬን ጋማርኩና ከጠረጴዛ ስር አስቀመጥኩት ከዛ እየፈተሸ እየፈተሸ ያስቆማቸው እየፈተሻቸው ቦታውን ይፈትሻል። ከዛ እንደዛ እያደረገ እኔ በቃ ያገኘዋል ወ ያስብኩት፣ የኒን ዘለለው። የአንዳንድ ልጆችም አስመለጥን ማለት ነው። በዛ መልኩ ያው ይሰጣል ይመለሳል። በእርግጥ ቢወሰደም፣ ይህን ያህል ሪስክ ያለው ነገር ነው ያደረኩት። ጋይስ በስማ እና እስቲ ሰብስክራይብ ካላደረጋችሁ የምር በጣም የሚደብረው ሰብስክራይብ አድርጉ። የሁሉ ሪስክ በጣም ነው የሚከብደው። በጣም ስልክ ይዞ መሄድ ትምህርት ቤት በጣም ነው የሚከብደው። እስቲ ሌላ ቪዲዮ ወደ ስራ የሚለው አላወቅኩም። ምክንያቱም አመቱ አልቋል። ከዚህ በኋላ ለፈተና ብቻ ነው የምንሄደው። ፋይናል ኤግዛም እንጨርሳለን፣ ከዛ ወደ ቤት እንመለሳለን። ብቻ በጣም ከባድ ነው የሚሆነው። ለማንኛውም የዛሬው ቪዲዮ ይህን ይመስላል። ተመችቷችኋል? እንዴት ነው እንዴት አያችሁት ቪዲዮ የሚለውን ኮሜንት እጠብቃለሁ። ሰብስክራይብ ማድረግ እንዳትረሱ። በሌላ ቀውጢ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። የመቻችው